የዓለም ሰራተኞች ቀን ሜይ ዴይ በዓለም አቀፍ ደረጃ ለ136ኛ በሀገራችን ደግሞ ለ50ኛ ጊዜ ሚያዚያ 23 ቀን 2017 ዓ ም ይከበራል። ለመላው የኢትዮጵያ ሰራተኞች በሙሉ ለዚሁ ታሪካዊ የዓለም አቀፍ የሰራተኞች ቀን ሜይ ዴይ እንኳን ያደረሳችሁ አደረሰን እላለሁ። ሜይ ዴይ ሲከበር ሰራተኞች ሰማዕታት ላብ አደሮችን እየዘከሩ ለቀጣይም የመብትና ጥቅም ጥያቄዎቻቸው መከበር የትግል አጋርነትና መደጋገፍ ቃል ክዳናቸውን የሚያድሱበት እንዲሁም ድምፃቸውን የሚያሰሙበት እለት እንደመሆኑ የአከባበር ፕሮግራሞቹ እንደየአገሮቹ ተጨባጭ ሁኔታዎች ይለያያሉ። የዘንድሮ የሰራተኞች ቀንም በተለያዩ የፓናል ውይይቶችና በሁነቶች ተከብሮ እንደሚውል ተጠቁመዋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ስራ አስፈጻሚ ኮሚቴም የሀገራችን ሰራተኞች የሚገኙበትን ተጨባጭ ሁኔታ በመመርመር እንዲከበር በወሰነው መሰረት የሜዴይ ልዩ የጥሎ ማለፍ ሻምፒዮና ስፖርታዊ ውድድርን ከሚያስተናግደው ኦሮሚያ ክልል የአዳማ ቅርንጫፍ ጽህፈት ቤት በስተቀር በዋና ጽህፈት ቤቱና በስምንት የኢሰማኮን ቅርንጫፍ ጽህፈት ቤቶች በፓናል ውይይት ለማክበር አስፈላጊው ዝግጅት ተጠናቋል።